ሰላም፣ ይሄ ቢቦ ቲዩብ ነው። በቢቦ ቲዩብ እንግዲህ ከህፃናት ጋር የተገናኘ ከቤተሰብ ጋር የተገናኘ ማለትም ከህፃናት መልካም አስተዳደግ ጋር ከቤተሰብ ከመልካም ቤተሰብ መገንባት ጋር የተገናኙ ማህበራዊ፣ ስነልቦናዊ እንዲሁም ህጋዊ የሆኑ ጉዳዮች የሚዳሰስበት የዩቲዩብ ቻናል ነው። እንግዲህ በዚህ ዩቲዩብ ቻናል በርከት ያሉ መረጃ የሚሰጡ ትንታኔ የሚሰጡ አጭርም ሆነ ሰፋ ያሉ ቪዲዮዎች የሚለቀቁበት ዩቲዩብ ቻናል ነው። እንግዲህ ወላጆች ሆናችሁ ስለ ልጅ አስተዳደግ ስለ መልካም ቤተሰብ የሚያሳስባችሁ፣ በትምህርት ዘርፉ ያላችሁ ባለሙያዎች፣ የትኛው መንገድ ከህፃናት ጋር ሙያችሁ የሚያገናኛችሁ ሰዎች በሙሉ በዚህ ዩቲዩብ ቻናል የሚለቀቁ ቪዲዮዎች ለእናንተ ጠቃሚ ሊሆኑ ስለሚችሉ ሰብስክራይብ ማድረጋችሁን አትዘንጉ። እናመሰግናለን።